የጸጥታ ኃይሉ ከኅብረተሰቡ ጋር በመቀናጀት የዞኑንና የከተማ አስተዳደሩን ሰላም ለማጽናት በትኩረት እየሰራ መሆኑን የምስራቅ ጎጃም ዞን አስተዳደር ገለጸ። የዞኑና የደብረ ማርቆስ ከተማ አስተዳደር የ2017 ያለፉት ስምንት ወራት የሰላምና የጸጥታ ስራዎችን ገምግመዋል። መልሰው ቸርነት ተጨማሪ ያለው የምስራቅ ጎጃም ዞንና የደብረ ማርቆስ ከተማ አስተዳደሮች የ2017 ያለፉ ስምንት ወራት የሰላምና ደህንነት ስራዎችን በደጀን ከተማ ገምግመዋል። የምስራቅ ጎጃም ዞን ዋና አስተዳዳሪ ኑርሊ ብርሃኑ ተልዕኮውን እየፈጸመ ያለው ጥምር የጸጥታ ኃይል ያመጣውን ለውጥና በሰላም ማስከበር ሂደት ውስጥ የታዩ ጉድለቶችን በአግባቡ በመገምገም ጥንካሬዎችን ማስቀጠል የሚያስችል መድረክ መሆኑን አመላክተዋል። ግዳጅና ተልዕኮ ውስጥ ያለው ኃይላችን ያመጣውን ውጤትና በሂደቱ የታዩ ጉድለቶቹን በመገምገም ጉድለቶቹን በማረም ጥንካሬዎቹን ደግሞ በማስፋት የሚያስችል የቀጣይ አቅጣጫና ጠንካራ ተልዕኮና ግዳጅ የምንወስድበት መድረክ ይሆናል ማለት ነው። የዞኑን ሰላም በማረጋገጥ ሂደት ውስጥ የህዝባችንን ወሳኝ አቅም በመጠቀም የተጀመረውን ሰላምን የመገንባት ሂደት በማስፋት ዘላቂ ሰላምን ለማረጋገጥ በርብር መስራት እንደሚገባ ጠቁመዋል። የህዝባችንን ወሳኝ አቅም በመጠቀም እስካሁን የመጣንባቸውን መልካም ድሎች እና ውጤቶች በመደመር ለቀጣይ ግዳጅና ተልእኮ ራስን በማዘጋጀት የጀመርነውን ሰላም የማስከበር እና ሰላምን የመገንባት መንገድ በማስፋት ሰላምን በዘላቂነት የማረጋገጥ ኃላፊነት ያለውና የሚሰጠው መድረግ መሆኑ መያዝ መቻል አለበት ማለት ነው። የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾመዋል በበኩላቸው የጸጥታ ኃይሉን በራስ አቅም በማደራጀት ባለፉት ስምንት ወራት የከተማ አስተዳደሩን ሰላም በማጽናት ረገድ አበረታች ተግባራት መከናወናቸውን ገልጸዋል። የሰላም አስከባሪ ኃይላችንን በማጠናከር የሚኒሻ ኃይላችንን በማጠናከር ሕዝቡን በማደራጀት የአድማ መከላከል መዋቅራችንን በማጠናከር ከፍተኛ ትግል እያደረግን ነው። ሰላማችንን በራሳችን መቻል መቻል አለብን። እስካሁን ድረስ በሀገር መከላከያ ድጋፍ ነበር። የደብረ ማርቆስ ከተማ አስተዳደር እንግዲህ እስካሁን አሁን ባለው በራሱ የውስጥ አቅም ነው ሰላሙን እያስከበረ ያለ ማለት ነው። ይህንን አጠናክረን መቀጠል መቻል አለብን። የዞኑና የከተማ አስተዳደሩ የሰላምና ጸጥታ መምሪያ ኃላፊዎች በሰጡት አስተያየት የጸጥታ መዋቅሩ ከሀገር መከላከያ ሰራዊት ጋር በቅንጅት በተሰራው ስራ አሁን ላይ አንጻራዊ ሰላም ማረጋገጥ ስለመቻሉ አብራርተዋል። በራሳችን ኃይል የምናስተዳደራቸው ወረዳዎች ፈጥረናል። ይሄ በጣም መልካም የሚባል ነው። የራሳችን ዞን ለማፍረስ የሚንቀሳቀስ ኃይል አለ። ይህን ኃይል በብቃት የሚከላከል የሚሊሻ ኃይል እያደራጀና ያለን የፖሊስ ኃይሉም በተሻለ ሁኔታ ከዚህ በፊት የነበረው የህብረተሰቡ አጠቃላይ ሰቆቃ እያየና እየተገነዘበ ሸከፍ ብሎ ተዚህ ለመከላከል የሚያደርጋቸው እንቅስቃሴዎች በጣም ጥሩ ናቸው። የህግ ማስከበር ስራዎቻችን ከጊዜ ወደ ጊዜ እየተሻለ የመጣበትና አጠቃላይ እንደ ከተማም የአንጻራዊ ሰላም የመጣበት ሁኔታ እንዳለ ማረጋገጥ ተችሏል። አሁን በፊት ህገ ወጥነት ይበዛበት የነበረ እና ግድያዎች ይፈጸሙበት የነበረ ሌላም በርካታ የህገ ወጥ ተግባራት ችግሮች የነበሩበት ከተማ ነው ከጊዜ ወደ ጊዜ እነዚህ ነገሮች በቅንጅት መሰራት በመቻሉ የቀነሰ የመጣበት ሁኔታ ነው ያለ። የጸጥታ መዋቅሩን መልሶ በማደራጀትና ከሀገር መከላከያ ሰራዊት ጋር በመቀናጀት ሰፊ ህግን የማስከበር ተግባራት መከናወናቸውን የገለጹት ደግሞ የምሥራቅ ጎጃም ዞን ፖሊስ መምሪያ ኃላፊ ኮማንደር ልጅ አዱኛ ሞልጌታ ናቸው። የፖሊስ መዋቅሩን፣ የሚኒሻ መዋቅሩን፣ የሰላምና ደህንነት መዋቅሩን ማደራጀት መልሶ የማደራጀት ስራ ነበር። ይህን አጠቃላይ መልሰን የማደራጀት ስራ ሰርተናል ከጀግናው የአገር መከላከያ ሰራዊት ባደረገልን ድጋፍና መስዋዕትነት ተቋማት በሁለት እግራቸው ቁመው ህግ የማስከበር ቁመናቸው እንዲኖራቸው ተደርጓል። ወደ ስምንት የሚሆኑ አካባቢዎችን ተቆጣጠረን በራሳችን አቅም እየሰራ እና ያለን የእናርጅ እናውጋ ወረዳ አስተዳዳሪ ሙሉ ጌቴና የባሶሊበን ወረዳ አስተዳዳሪ ማስተዋል አንማው እንዳሉት ያጋጠመውን ውስብስብ የጸጥታ ችግር ህብረተሰቡ ከጥምር የጸጥታ ኃይሉ ጋር በቅንጅት ለመቀልበስ በተሰራው ስራ በየአካባቢያቸው አንጻራዊ ሰላምን ማረጋገጥ ተችሏል። የገጠመን ችግር ውስብስብ ከመሆኑ ጋር ተያይዞ የሰላም ስራ በአንድ ጎን ብቻ ተሰርቶ የሚመጣት ስላልሆነ በተለይ ህዝቡን ጭምር ማሳተፍ በተለይ ሰላሙን የባለቤቱ ነው ስራ እንዲሰራ የማድረግ ስራ ስንሰራ ላይ ቆየን ማለት ነው። ይህም በመሆኑ በተለይ አሁን ላይ ባለፈው ከነበረው የሁኔታ አንጻር ስናየው እንደ አካባቢያችን የተሻለ ነገር አለ ብሎ መውሰድ ይቻላል ማለት ነው። ከህግ ማስከበር ተግባራችን አኳያ በርካታ ስራዎችን ሰርተናል። አሁንም እየሰራ ነው የምንገኘው ወደ አስራ አንድ ቀበሎች አካባቢ የመንግስት መዋቅር ፈጥረን የቀበሌ አመራር አደራጅተን እና ሌሎችንም አደረጃጀቶች ፈጥረን ለማህበረሰቡ አገልግሎት እየተሰጠ ያለበት እና በጥቅሉ አንጻራዊ ሰላም እየተፈጠረ ያለበት ሁኔታ ነው ያለው። በውይይት መድረኩ የሀገር መከላከያ ሰራዊት ከፍተኛ መኮንኖች፣ የምስራቅ ጎጃም ዞን እና የደብረ ማርቆስ ከተማ አስተዳደር የስራ ኃላፊዎች ተሳትፈዋል።